የመዳም ልጅ በእጇ ላይ የሞተባት ሸቃላ እንዴት ምን አድርጋው እንደሞተ እነግራችኋለሁኝ። እናንተም ጥንቃቄ መውሰድ መቻል አለባችሁ። የመዳም ልጅ እስከጠበቃችሁ ድረስ ጥንቃቄ ያስፈልጋችኋል የምንላችሁ በምክንያት ነው። የአረብ ልጅ እንኳን ሞቶ ይቅርና የጸጉሩን ዘለላ አንድ ፍሬ ቢነቀል ራሱ እንዴት እንዴት እንደሚሆኑ እኛ ስለምናውቅ ነው የምንመክራቸው። ግን ብዙ ጊዜ እናንተ አትሰሙም አታዳምጡም። ይሄ ቪዲዮ ለብዙ አዳዲስ እህቶች እንዲደርስ እንዲጠነቀቁ፣ ጥንቃቄ እንዲያደርጉ ላይክ ማድረግ ሼር ማድረግ እንዳትረሱ እህቶች እባካችሁ። ማለት ነው እንግዲህ ቤት ፋሚሊዎቹ በጣም ጥሩ ፋሚሊዎች ናቸው። እሷ ለምን አላጸዳሽም፣ ለምን ምግብ አልሰራሽም አትባልም። ብዙ ጊዜ ልጅ ነው የምትጠብቀው። እቺ ልጅ መዳሟ ስራ ትሄዳለች፣ ሰውየውም ስራ ይሄዳል። ከዛ እንደ ድንገት ትኩሳት ይዘዋል ልጁ ማለት ነው ህፃኑ። ልጅ አምጥታ አዶል ከመጠን በላይ ትሰጠዋለች ማለት ነው። አዶል ማለት ይሄ ሽሮፕ፣ የተለያየ ሽሮፖች አሉ። እንግዲህ አረቦች ቤት ታውቃላችሁ፣ በጣም ብዙ አይነት ሽሮፕ ነው የሚጠቀሙት። ማንኛውም መድሃኒት፣ ማንኛውም ሽሮፕ ኪኒኒ መድሃኒት እንደመሆኑ መጠን ከልክ ካለፈም ይጎዳል ያሳምማል፣ ይገድላል ማለት ነው። እቺ ልጅ አምጥታ ሽሮብ ድቅን ታረግበታለች እንደውሃ ታጠጣዋለች ማለት ነው። እሷ ግን ቶሎ ይሻለዋል በሚል ነው ለክፋት አስባ ምናምን አደለም። እንደዛ አድርጋ በምትሰጠው ጊዜ ልጁ ትኩሳቱ ኦቨር ጨመረ። ከዛ ሰጠሁትም አላለችም፣ አጠጥቻለሁም አላለችም። እሷ ለመዳምዮ ደውላ ልጁ እኮ ትኩሳቱ ኦቨር ሆነ ትላታለች። ከዛ መምጣት አልቻለችም፣ መንገድ ተዘጋግቶባት ነበር መዳምያ። ከዛ ወደ ቤቷ አምቡላንስ ትልካለች። አምቡላንስ ስትልክ ወደ ሆስፒታል ይወስዱታል፣ አምቡላንሶች መጥተው ከዛ ልጁ አባትዮም እናትዮም ልጁ ከሞተ በኋላ ነው የደረሱት። ሐኪም ቤት ማለት ነው ልጁ ኦልሬዲ ሞቷል፣ ጸጥ ብሏል። እነሱ ደረሱ። ከዛ ሆስፒታሉ ተከሰሰ ማለት ነው። ምናልባት የተሳሳተ መድኃኒት ሰጥተው ይሆናል ምናምን በሚለው ሆስፒታሉ ሲከሱት ይመረመራል ማለት ነው ልጁ ልጁ ሲመረመር፣ ሬሳው ሲመረመር ከአቅም በላይ የትኩሳት መድኃኒት እንደተሰጠው ነው የሚያሳየው ማለት ነው። ከዛም በኋላ እሷ ስትጠየቅ አላደረግኩትም አለች። ግን ካሜራ ሲታይም እውነትም መድኃኒት ሰጥተዋለች፣ ከልክ ያለፈ መድኃኒት ማለት ነው። ካሜራው ታየ። እች ልጅ እንግዲህ መጨረሻዋ ምን እንደሚሆን ሁላችሁም ታውቃላችሁ። ጥፋተኛ እሷ ናት። አወቀችም አላወቀችም፣ አረባ አሁን አወቅ አውቃ ነው ወይም ሳታውቅ ነው አይልም። እሷ እኮ በክፋት አስብ አይደለም ይሻለዋል በሚለው ነው። እባካችሁ የማታቁት ነገር አረቦች ወደውኛል፣ አረቦች አቅርበውኛል፣ አረቦች ፊት ሰጥተውኛል ብላችሁ የማታቁት ነገር ከማድረግ ተቆጠቡ የምንለው ሁሌም ከምናያቸው አንጻር ከሚደርሰን መረጃ አንጻር ነው ማለት ነው። ስለዚህ ጥንቃቄ አድርጉ እባካችሁ። እኛ የወጣ ነው ለመሞት እንደወጣን ለመቅረት አይደለም። እኛስ፣ ኦኬ፣ አንዴ እስር ቤት ብንገባ ግን የሚሰቃኙ ቤተሰቦች አሉን። በጣም እናቶቻችን ይጎዳሉ። እናንተ ለራሳችሁም አስቡ። እናንተ እኮ ለመሞት አይደለም፣ ከሰው ቤት መጣችሁ አደለም። ለቤተሰቦቻችሁ ልትረዱ፣ ራሳችሁ ልትረዱ። ለመሞት ለመሞትማ እኮ ከሀገራችሁ ሳትወጡ ራሳችሁን አጥፍታችሁ መሞት ትችላላችሁ። በአጭር መንገድ ማለት ነው። ስለዚህ ልጅ የምጠብቁ ወቶቼ ተጠንቀቁ፣ የማታውቁት ነገር እንዳትሰጡ። ሌላ ደግሞ ትናንሽ ሕፃን የምትጠብቁ ከሆነ ይሄ ጠጠራ ጠጠር ምናምን፣ መሬት ላይ ቆሻሻ ምናምን፣ እጅግ በጣም ተጠንቀቁ። ምክንያቱም አንድ ቆሻሻ መሬት ላይ አግኝተው ይሄ ትናንሽ መጫወቻዎችም ተጠንቀቁ፣ ትናንሽ ልጆች ካላችሁ ይውጡታል፣ እዛ ጎረሮው ላይ ይሰካበትና ሕፃኑ ሲሞት አንቺ ነች ተጠያቂ ገባቸው አዳለ። የኛ ስደት ነው መጫወቻ ነው አይሉም፣ እነሱ ማለት ነው። እና ህፃን የምጠብቁ ትኩረት አድርጉ። ሌላ ስራ እንኳን ቢኖር ማለት ነው፣ ከስራው በላይ ልጁ ላይ ነው ትኩረት ማድረግ አለባችሁ። ከፈለገች መዳም ለምሳሌ ልታዛችሁ ትችላለች፣ እንትን ልጅ ይዛችሁ እያለ ልጁን ትተሽ፣ እንደዚህ አድርጊ፣ እንደዚህ ልጁን ያዥልኝ። ልጁን በተደጋጋሚ ያዥልኝ ብላችሁ መናገር መቻል አለባችሁ። ለምን ኦልሬዲ መዳም አንቺን ሌላ ነገር ስሪ ብላ ስታዘሽ፣ አላፍትናሽን ከላይለሽ አውርደሽ ነው ሌላ ነገር እየሰራ ለምሳሌ ልጅ ጠብቀሽ ሽንት ቤት ጠቢ ብትባይ ልጅን ይልኝ። ስፔሻሊ ደግሞ የመዳም ቤተሰቦች ጋር ስትሄዱ ልጆች እንደዚህ አሁን ትላልቅ አክስቶች፣ አጎቶች ምናምን አያቶች ይወስዷቸው አላደለ፣ በዛን ጊዜም በጣም ተጠንቀቁ ማለት ነው። በዚህ አጋጣሚ የሆነች ልጅም እንደዚህ ባለፈ ኢትዮጵያ ልትሄድ እንትን ተዘጋጅታለች፣ ሁሉ ነገር ጨርሳ ሁለት ዓመቷን ሞልታ ማለት ነው። ከዛም በኋላ እንደ ድንገት አያታቸው ቤት ይሄዳሉ። ከዛ ህፃን፣ የአምስት ዓመት ህፃን ነው። ከዛ አባትዮ ይመጣል፣ እንደ ድንገት ማለት ነው። እነሱ ተሰብስበው እቃ እያጠቡ ነው፣ ኩሽና ላይ። ህፃን እየጠበቀችውም እቃ እያጠበች ነው። በድንገት አባትዮ መጥቶ ወስዶታል፣ ልጁን ማለት ነው። ከዛ በኋላ አረቦቹ ተመካክረው ምን ይላሉ ልጁን ደብቀው ልጁ የት አለ? የእኛ ሀበሾች እንዳለ እቃ የሚያጥቡትም ጭምር ወጥተው ሜዳ ላይ ልጁን እያለቀሱ እያለቀሱ መፈለግ ማለት ነው። አያችሁ፣ በዚህ ደረጃ ነው ማልቀስ። የሆነ ነገር ከሆነ በኋላ ማልቀስ ምንም አይጠቅማችሁም፣ አያድናችሁም ከመጥፎ ነገር ማለት ነው። አያ አረቦቹ ለመፈተሽ ነው እንግዲህ ሀታ አያቶች ጋር ምናምን ከሄዳችሁ ትናንሽ የአምስት ዓመት የአራት ዓመት የአስርም ዓመት ልጅ ይኑራችሁ አላፍትናው እናንተ ላይ ከሆነ ምግባችሁን በልታችሁ እነሱ ላይ ትኩረታችሁን መንቀል የለባችሁ። አይናችሁ ለምን እነዚህ ልጆች፣ ያኔ አዲስ ሰፈር ነው አደለ? አዲስ ሰፈር ነው። ዛያታቸው ሄደው ውጭ ወጥተው መኪና በመኪና ቢገጩስ ማን ነው አላፍትና የሚወስደው? እቃ ምናምን አትጠቡ፣ ሌላ ቤት ስትሄዱ ማለት ነው። ልጆቻችሁ ላይ ትኩረት አድርጉ። እንደዚህ ምላችሁ፣ ሁለት አይነት አረቦች አሉ። አንዳንድ አረቦች እስከ አስር አመት ድረስ ልጆቻቸውን በሰራተኛ እይታ እይታ ስር እንዲኖር ያደልጋሉ። አንዳንዶቻቸው ደግሞ አምስት ዓመት ሆናቸው ሰራተኛ ማይጠብቃቸው አረቦች ልጆች አሉ። ስለዚህ በየቤታችሁ ያለውን ባህሪ እናንተ ራሳችሁ ታውቃላችሁ። ገባችሁ እና ጥንቃቄ አድርጉ ልጆቻችሁ ላይ ስራችሁ ላይ ስራ የራሳችሁን ስራ ነው የሚያዋጣችሁ እንጂ እዛ ሄዳችሁ እቃ ስላጠፋችሁ ምናምን ህይወታችሁ የሚቀይርላችሁ ነገር የለም። እና ህይወታችን በቅጽበት ይቀየራል፣ ወደ መጥፎ ነገር ማለት ነው። ካልተጠነቀቅን ለምንሰራው ነገር ካልተጠነቀቅን፣ አላፍትና ካልወሰድን ማለት ነው። ይህን ይመስላል። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ለቤቱ አዲስ ከሆናችሁ ምንም ማለት አልችልም። ወላ የተጠንቀቁ ተጠንቀቁ ነው ምላችሁ። አይ እንትና ለይላ ታውቃላችሁ አይደለም? ሌላ በምን ምክንያት ነው? በህፃን ምክንያት አይደለ? አሁን እስር ቤት ያለችው ልጁ ኮ እሷ አልገደለችውም። ገባችሁ? አባትዮን እንግዲህ የተባለው ነው ስልት ስልትመታ ነው። በሆነ ነገር ልጁ ላይ ያረፈውን ነገር ነው እንትን ልጁን የገደለው የተባለው። እንግዲህ አላህ ነው የሚያውቀው። ልጁ ደግሞ ከቆይታ ይሄ ነገር ከተከሰተ ከቆይታ በኋላ ነው የሞተው። ግን ያን ከቆይታ በኋላ የሞተው ልጅ ምንድን የተባለው እሷ ገደለች ነው የተባለው ገደለች። ስንት? አስራ ሶስት ዓመቷ ነው። አሁን ብር ራሱ ተሰብስቦላት፣ ስንትና ስንት ሚሊዮን ብር ተሰብስቦላት፣ መውጣት አልቻለችም። መውጣት አልቻለችም። እንግዲህ የዛሬ ዓመት ነበር ልትገደል የነበረው አደለ? መውጣት አልቻለችም። ስለዚህ እስር ቤት ነው ያለችው። እስር ቤት እየማቀቀች ነው። አልሐምዲላ ድምጿም ተሰምቷል ባለፈው። ደህና ነኝ ብላለች፣ ግን መጨረሻዋ ምን እንደሆነ አልታወቀም። በቃ አላህ ነው የሚያውቀው፣ መጨረሻውን ማለት ነው። ቀደሯ ከሆነ እዛው ትሞታለች። ግን ይሄ ያላህ ቀደር ነው ማለት አይቻልም። ይሄ ነገር ማለት የራሳችን ስህተት ነው የሚሆነው፣ ራሳችን ሰበብ የምናደርግ ከሆነ። ከመጥፎ ነገር ራሳችን መጠበቅ የምንችለው እኛ ራሳችን ገባቸው። አላህ ስብን ታለም ራሳችሁን ጠብቁ ብለዋል። ወዳችኋለሁ። በመልካም ቪዲዮ እንገናኛለን። እዚጋ ግን ሌላ ቪዲዮ ሰርቼ ነው ይህ ሪከርድ ነው እያደረኩ ያለሁት ማለት ነው